በጣም ያሳዝናል እንግዲህ ወይዘሮ ባዩሽ የሀናን የዲኤንኤን ውጤት አስቀይረው የእርግብን ልጅነት አሳውቀውባታል ማለት ነው። ምክንያቱም እንግዲህ ባዩሽ የማትሄድበትና የማትፈነቅለው ድንጋይ የላትም። ይኸውም እንግዲህ የወይዘሮ ሚላትን ንብረት ሀብት ለመውረስ ነው ይህ ሁሉ ሩጫዋ። እንግዲህ እርግብ ደውላም ስትነግራት አሳብ አይግባሽ፣ እኔ ወጥተዋለው ምንም አትጨነቂ፣ እንደውም ረፍዳለች። እንዴት እስካሁን አልተናገረችም? እስካሁን ትናገራለች እያልኩ እየጠበቅኳት ነበር ነበር ያሉት እና ወይዘሮ ሚላት ሁልጊዜ ሕክምና የሚሄዱበትን ሆስፒታል ስለምታውቀው ቀድማ ሂዳ ከዛ እንግዲህ እንዲቀየር ዶክተሮችን አነጋግራ ጨርሳ ነበር ወደ ወይዘሮ ሚላት ቤት ሄደችው እንዳልሰማችና እንዳላወቀችውና። በጣም ያሳዝናል ሐናዬ ግን እውነታ አላት። ምክንያቱም እሷ አሁን ወላጆቿን የማገኘቱ ነገር የግድ ጥያቄ ቢሆንባትም ግን ምንጊዜም ቢሆን ከእንደ አባትና እንደ እናት አድርገው ያሳደጓትን የአቶ ኖላዊን ጤንነት ነበር የምትፈልገው። ለሳቸውም አባዬ አንተ ካለ ችግር የለውም እኔ የማንነት ጥያቄ ግዴታ ስለሆነብኝ እንጂ ወላጆችን አገኘሁ አላገኘው ምንም ነገር አይሰማኝም አንተ ኖርልኝ እንጂ እያለች እንደነበር ታውቃላችሁ። አሁን ወይዘሮ ባዩሽ እንግዲህ ይህንን ነገር በ ፍጥነት ካዘጋጀች ወደ ወይዘሮ ሚላት ቤት ትሄዳለች። ወይዘሮ ሚላት ቤት ሄዳ የተፈጠረውን ስትሰማ እንደማታውቁና እያበደች አና መሳደብ ጀመረች። ገንዘብ ሀብት ብለሽ እንዴት ነው አሁን እንደዚህ የምትዋሽ ስትላት፣ አናየ በፍጹም እኔ አልዋሽም ስትል አለቀሰች። እነ ሰላምም ተቀየሙ። እኛ ባንቺ ውሸትኛ እስካሁን እየተከራከርንልሽ ነበረ። እንዴት ይህን ታሳፍሪናለች ይህን ታድርጊያለች ብለን አላሰብንም ስትል ሰላምም ሀናየን ትናገራት ይፈለ አና የምተይ፣ ሰላም አሁንም አትረጅኝም? እኔ እንግዲህ የፈለገ ነገር ተፈጥሮ ካልሆነ በቀር ይህ ታሪክና ይህ መስቀልና ይህ ፎቶ የራሴ ነው ስትል ድርቅ አለችባት። ቢሆንም በቃሽ፣ ከዚህ በኋላ አፍሽን ዝጊ ስትል ወይዘሮ ሚላት ተናገረች። አሁን ግን አንድ ያልተዋጠላት ነገር ሰላም አለች። ሰላም በውስጧ አንድ ነገር ይዘዋወርባታል። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይ ላይክ፣ ሸር እያረጋችሁ አበረታቱኝ። እንግዲህ ያህና ቀጣይ ኖላዊ ፓርትን ይዘመተናል። በጣም አሳዛኝ ታሪክ ነው። ይህን እንደምታረግ ድሮም ባዩሽን አስበን ነበር አሁንም እንዳለችው እንግዲህ ሂዳ አስቀይራ መጣች እርግብ ራሱ ግራ ተጋባት አክስቴ ደንግጬ ነበር እኮ ዲኤንኤን ልትሰጭ ነው ሲሉኝ በዚህ ቅጽበት እንዴት ቀየር ሾው ስትል ስትጠይቃት እኔ እኮ ባዩች ነኝ አታውቂም እንደ ሀሳብ አይግባሽ ብዬሻለሁ የማላደርገው ነገር የለም ሚላት ደግሞ ትንሽ ነገር ነው የሚበቃት ትንሽ ነገር ከሰማይ ቶሎ ብላ የወደፊቱን ማገናዘብ የላትም ወደ አሁኑ ነው ወይኔን ውሳኔ የምትሰማው ብዬሽ ነበር አይደለ አለቻት ማለት ነው እኔ ግን በጣም ገርመሽኛል አክስቴ፣ አለቻት። ምላሴና ሰላም ግን ግራ ተጋቡ። እንዴ ምላሴ፣ አሁን እውነት ሀና የምታወራው ነገር ውሸት ነው ብላ ሰላምዬ ትጠይቃለች። ምላሴም እንዴ፣ ሰላምዬ ምን ማለትሽ ነው? ይሄ ኮ ዲኤንኤን ነው። ይሄ ኮ የሚያሳስት ነገር አይደለም። ከዚህ በላይ ምን መረጃ አለ? ታሪኩ አንድ አይነቱ ነው ቢገጣጠምም፣ የዲኤንኤን ውጤቱ ግን የእርግብን ነው የሚያመለክተው። ስለዚህ ታችን እርግብ ነች ማለት ነው ሲል እሱም አመነ። እኔ ግን አንድ የተሳሳተ ነገር አለ ብዬ አምናለሁኝ። ሀና ይህን ነገር አታደርግም። እኔም እኮ አታደርግም ብዬ ነበር፣ ግን ከዚህ በላይ ምን መረጃ አለ ሲል እሱም በውጤቱ አመነ። ወይዘሮ ሚላትም ለ16 ዓመት ያክል ያገኘኋትን ልጄን ልትነጥቂ ነው የመጣሽው አንቺ ሀና በጣም እኔ እንደዚህ አልጠበኩሽም ነበር። ከዚህ በላይ ምን እንዳደርግልሽ ነበር የምፈልጊው? አባትሽን አሳከምኩልሽ፣ ሌላ ምን? ከዚህ በላይ ምን ፈልገሽ? እኔም ሁሉ ነገር የሰራሽው ሲሉ አልፈጠጡባት ኧረ ተውትዬ፣ እመኑኝ። እኔ በቃ የማንነቴን ጥያቄ ከወሰዳችሁ ትሰዱት እንጂ ምን እኔን፣ ግን ታማኝነቴን ግን ልትነጥቁኝ አልፈልግም። አሁንም ነገም ዛሬ የምምነግራችሁ ይህ ነገር እንዴት ይህ ነገር ተከሰተ ብዬ ራሴን እየጠየኩ ነው። በፍጹም ይህ ነገር የራሴ ነው ስትል ዝም በይ፣ ከዚህ በኋላ አፍ የለሽም፣ አፍሽን ዝጊ ስትሉ ነበረ የመለሱላት። ባዩሽን በቃሽ ደግሞ ያንቺ የሰራተኛ ማንነት ምንድነች ና ነው ማን ሰራተኛ ነሽ እኮ ሰራተኛ ማሽን ቦታሽን ዘግሳሽ እንዴ! ስትል አፏን ታዘጋታለች። በዚህ ምክንያት በጣም ታዝናለች። አባቷም እንግዲህ ሀናዬ እየቀረችብኝ፣ ይቅር ልበላት፣ አስከፋኋት፣ ጆሮ ውሰደኝ እያሉ መንገድ ላይ ይዘውት እየተጓዙ ነበር። ሀናን ደግሞ በአጋጣሚ ወደ ዲኤንኤን ምርመራ ወስደዋት ስለነበረ በጣም ዘግይታባቸው ስለነበር ተጨንቀው ነበር። ከዛም በኋላ ሰላም እንግዲህ ዋል ወደ ጆሮ መደወል አለብኝ። ወደ አሲር ብራ ትደውላለች። አሲርም አንስቶ ስማ፣ አንድ ነገር ላናግር ፈልጌ ነበር ስትል ጠየቀችው። ምን ነበር አላት። ስለ ሀና ብዙ ነገር ታውቃለህ ወይ ስትል ጠየቀችው። አዎ ሀናዬ እኮ በጣም ታማኝ፣ በጣም ጥሩ ልጅ፣ በጣም አስተዋይ የተማረች እኮ ናት ብሎ ሲነግራት፣ አዎ ይሄንማ እኛ የምናውቃለን። ግን እንዴት ነው አሁን ሀና መስቀልና ፎቶግራፍ እንዳላት ታውቃለህ? የህይወት ታሪኳንስ ከዚህ በፊት አባቷ ጋር በጣም ስለምትቀራረብ የነገረች ነገር ይኖራል? ስትጠየቀችው አዎ ሀናዬ እኮ ያገኟት አክሱም ቤተክርስቲያን ላይ ነው ቤተሰቦቿ ጥለዋት ሂደው በዛን ጊዜ ደግሞ ወርቃ ድንጋይ ራሷን መቷት ስለነበር ማንነቷን ረስታ ነበር። ስለዚህ ያን አንስተው እሳቸው ለዚህ ድረስ ያበቋት እንጂ ወላጅ አባቷ አይደሉም። አባትና እናቷ ሀናዬ አይታወቁም። እንደውም ለማስታወሻ ያክል እኔንም ቤተ ክርስቲያን ሲሄዱ እኔ ህይወቴ ያለፈ እንደሆነ አንድ ነገር ይሆንኩ እንደው አሲራ ደራህን ይህ የሀና ማንነት ፎቶ ነው ሲሉ ፎቶዋንም አሳይተውኛል መስቀሏንም ወደ ሥራ ቦታን ፏልፎ ስትሄድ መስቀልሽን ልበሺ እንዲጠብቅሽ እያሉ ይነግሯት ነበር። ኧረ እባክህ አለችና ደነገጠች። አልማት፣ ሰላምዬ። አዎ ይሄ ነው ምን ነው? አንቺ ግን ለምን ጠየቅሽ? ለምንድን ነው ይህን ያክል ስለ ሀና ማወቅ የፈለግሽው አላት። አይ መቃ እንዲሁ ልጠይቅ ስለፈለግኩ ነው። ስለ ሀና እና አሁን ይሄ መስቀልና ፎቶግራፍ እንዳላት ታውቃለህ። እናቷ አስራ ስድስት ዓመት እንደጠፋችባት ታውቃለህ? አዎ። በበለጠ ደግሞ እሳቸውን ብትጠይቃቸው በጣም ሁሉን ነገር ታሪኩን ያወሩሻል። ረጅም ታሪክ አላቸው። እኔን ቁጭ አድርገው ሲያወሩኝ ይህን ያክል የሚሰፈስፉላት የወለዷት ልጅ ይመስለኝ ነበር። ሆኖም ግን ያሳደጓት ልጅ እንደሆነ አንድ ቀን ነግረውኛል፣ ሲላት ሰላም በጣም ተደናገጠች። በቃ በቃ ከዚህ በላይ እንድትነግረኝ አልፈልግም ብላ ጥላ ስልኩን ዘጋችበት። ለምንድን ነው ግን ማን ነው እውነትም? ሀና የእውነት አላት ማለት ነው እዚህ ላይ እንዴት ይሄ ነገር ተፈጠረ? በቃ አሁን እንደገና የገንዘብ ችግር ከሆነ እኔማየን ከአካውንት ገንዘብ እፈልጋለሁ ብዬ ሀናየንና እኔን ማስመርመር አለብኝ። ከዚህም በፊት እኮ ሰጥታኛለች ደም ደማችን። በእርግጥ አንድ አይነት ሆነ ማለት የዘራችን አንድ ሆነ ማለት አይደለም። ደማቻቸው በዓለም ላይ እየተመሳሰለ ግን ቤተሰባዊ ላይሆኑ ይችላሉ። ግን አሁን ሀና ይህን ነገር ለማድረግ አቅሙ የላትም። ስለዚህ እኔ እማየን የሆነ ገንዘብ እፈልጋለሁ ብዬ ሀናንና የኔን ደም በዚህ በዲኤንኤ እንማስመርመር አለብኝ። ከውጤቱ በኋላ ምንም ሳልነግራቸው እኔ ማንነቱን አውቄ መቀመጥ አለብኝ ስትል ሰላም ወሰነች። በጣም ደስ ይላል። ግን እስካሁን ወይዘሮ ሚላት ስሚ፣ አሏታና ከዚህ በላይ ውሸትሽን ታቅፌ መቀጠል አልችልም። ይህንን ወር ጨርሰሽ ከዚህ ስራ መሰናበት አለብሽ። ስራ ፈልጊ። ከዚህ በኋላ አልፈልግሽም በቃኝ። ቆየሽ ሌላም ነገር እና ሌላም ታሪክ ታመጫለሽ። ወንድሞች በአንቺ የተነሳ ሰላም እና ምላሴ ጋራ መጣላት አልፈልግም። ለምን እነሱ ብዙ ጊዜ አንቺን ያምኑሻል? ምን እንዳደረግሻቸው ባላቅም ስትል እማዬ አለች። ወይዘሮ እርግብ አይገርምሽም እንዴት እንዳሁን እንዳሰበችው እኔ ራሱ ገርሞኛል። ደፋር ናት ደፋር ናት። አሌባዮች የምን ወር መሙላት ነው ደግሞ አንቺ፣ አሁኑኑ ማባረር ነው እንጂ። አሁኑኑ ሂሳቧን ስጫትና አባሪያት። ምንም ጊዜና ወቅት መስጠት አያስፈልግም። ሁሉን ነገር እርግብ ተሰረዋለች። እርግብ እኮ ሁሉን ነገር ተችልበታለች። አዎ ማዬ፣ እኔ ሁሉን ነገር ሸፍንልሻለሁ። ከዚህ በኋላ ሂሳቧን ሰተሽ አሰናብቻት ሲል አይ ይህን ነገር በአንድ ጊዜ ስወስን ሰላምና ምላሴ እኔ ጋር ይጣላሉ ስለማቅ ነው። ምላሴ አሁን፣ አይ አሁን እኮ አንቺ ነሽታችን ብሎኛል። ሰላሜ ሰላም እናት እንጂ አሁን ምላሴ እኮ አንቺ ነሽታችን ብሎኛል እና አምነዋል። ለማንኛውም እንግዲህ ውድ ተመልካቾች በጣም በሚያሳዝን ሁኔታ እየተደረገ ያለ ነገር የማንነት መቀማቱን ባዩሽ፣ አሁንም ሌላ ድንጋይ ደግሞ የማትፈነቅልላት የላትም። ሀናን አንድ ነገር ለማድረግ ትሞክራለች ብዬ አስባለው አስባለሁ ሰላም ግን ይህንን እቅዷን ለማንም መናገር የለባትም ብዬ ነው የማስበው እሷና እሷ ብቻ ሄደው ውጤቱን ቢያዩ በጣም ደስ ይለኛል ነው የምንለው አሁንም ቢሆን ሀናዬ በፍጹም ልጅነቷን አታጣም እያልን ነው እኛም የምንለው እንግዲህ ቀጣው ደግሞ ምን ይመጣል የሚለውም አብረን የምና ይሆናል ሀናዬ እያለቀሰች እንግዲህ ወደ ቤቷ ሄዳለች ማለት ነው እንግዲህ አባቷ ደግሞ ይህንን ታሪክ መናገር አለባት ሀና ይህም ሁሉ ነገር ለአባቷ ብትናገር ይህ ሁሉ ነገር በጊዜው ውጤት ያመጣ ነበር። ለአባቷ ታሪኩን አለማውራቷ ብቻ ነው። አሁን ግን ተምቹም ቢሆን አሁን ሀና ስራ ቦታ ሊጠይቁ ስለሄዱ እውነቱን ይናገራል ብዬ አስባለሁ። በዚህ ተሰናብቻችኋለሁ።